ምናምን ሲሰጫቸው አንቺን ለመስበር የሚሄዱት እንዲ ነው፣ ከሀዲ ናቸው። ለምን ጊዜ ነበር ቆያችሁት ከሀቢብ ጋር? እንጃ ሶስት ወር አራት ወር እርግጠኛውን የነግርሻለው፣ መሲ ብሪጅስቶን እንደምን ያለ ፍቅር ላይ ነች። ተው አትመን። ከሷ ጋር እና ፎቶ ስጦታ ሰጧት። ፎቶዋን እንዲህ ያለችውን ፎቶ እኮ ለመስጠት እኮ እንዲህ ያነሳት ነበረ። እንትን ያለችው እና ከጎኗ መጥቶ ስለቆመ ነው። ድንገት አክሲደንት ነው። ሰላም ልበልሽ ነው አባቴ ተስፋዬ። እንዴት ነው ቆንጆ ተስፋዬ ዋይዘው ወይ የሪከርድ ፊ መስና ሪከርድ ላይ ወጣ ነው ማይክ ኦኬ። ያ ያ ዝነኛ ነኝ ና ሪከርድ ታይታኒክ ፊልምን በደረቅ መሬት አሁን፣ ውሺ አዲስ ፍቅረኛ ይዛ እሱ ላይ የተወያየን ነበርና ከባለፈው ፍቅረኛው ምን ተምራለች ስል በቃ ሶስት ሰው ደረበብኝ አለ እና አሁን ኖርማሊ፣ በነገርሽ ላይ ቦነሱ ነው ታውቂያለሽ። አራተኛ ከሆነ ቦነስ በካርታ ጫወት ምን አለ ሶስቴ በተከታታይ የሆነ ነገር የዘጋን ሰው አራተኛ እንትን ሲል ቦነሱ ነው። አንድ ለመሬት የሚባላል አንቺ ይህንን ነገር ያካክስልኛል ብለሽ ነው ከአሁን ከጆከር ጋር የጀመርሽው? ጆከር ደግሞ በውስጥ እፈልጋለሁ ይሄን ጉዳይ እንድታስ ጉዳይ እፈልጋለሁ። ጆከር ጀግና ስለሆነ ነው። በቃ ቆጣ ሲል ደስ ይለኛል እንጂ ሀቢብ ጀግና አለመሆኑን አላረጋገጥሽም ነው ጀግና ስለሆነ ነው። በወር ውስጥ ሶስት ሴቶች የደረበብኝ የዱባይ ኮርማነት እኮ አይለቅም ባህሪው ይከባድ ነው። ገባሽ? ትንሽ ጊዜ ይፈልጋል። እኔ ደግሞ እሱ የዱባይ ኮርማ ከሆነ እኔም የዱባይ ኮርማ ነኝ እኮ ማለት ኦልሬዲ። ግን ሀቢብ በሕይወት አለ የሆነ ቪዲዮ የታይታኒክ ለቀው ምናምን። ጃክ ጃክ ያኔ ሲሰምጥ ነው። አረ ቅድም ነበር

ብሻን ጅጌው ሊንቀበኔ ያልኩት እንትን ባለፈው ክረምት ወደ ላይ ያለፈው ክረምት ቤት አይሰራም አልኩት። እኔ ውሽ እየቆራጠ እንዲህ ነው ቆራጥ፣ ማን አባቱ ስለሆነ ነው። እሱ የተለየ አደለ፣ ሌላው ጋር የሚሄደው፣ እንኳን እሱ ደምሴም ሄዷል። ማነው ደምሴ? የልጅ አባት ማን ነው? እንኳን እሱ እሱንም ሸኝቻለሁ በቀይ ካርድ ባይ አንተ እሱስ ግን እኮ አልደረበብኝም አገባ እንጂ ደምሴ አዎ ደምሴ እዚህ ገባ እዛ ገባ ሳይባል ሄዶ ጓደኛዬን አገባት እሱ ይሻላል ጓደኛዬን ማለት ይሄማ ያንገበግባል አንቺ ጓደኛሽ ሄዶ የሚያገባው ምንድነው እሱ ጓደኛ የማትባል የሚያቸው እርባ ነቢስ ደረቅ እና፣ አሁን ተጋብተው አንድ ላይ ናቸው? አንድ ላይ አይኖሩም። እሷ ሌላ ሀገር ናት፣ እሱ ሌላ ሀገር ነው። በወር በምናምን ነው የሚገናኙት። ችግሩ ከምን እንደመጣ አልታወቂያለሽ። ይህኔ በቃ ያረግሽውን ነገር ሁሉ ከደምስ ጋር የምታሳልፊውን ነገር ለጓደኛ አይነች ብለሽ ታጫውቻ ሲሆናል። ሸዋጫ መታ ታለ ነው እንጂ እኛ ቤት ቡና የምጠጣው ተስፍሽዬ ገብርኤልን እየመጣች ቡና ስጠጣ ነበረ። ከእጄ ታምናለህ። እኔ ንፍሮ ንፍሮ ቀቅዬ ንፍሮ ስበላ ነበረ። ንፍሯን እንብላና ሄዳ እሷ እንኳን በፊትም ታፈቅረዋለች አሉ። አሁን እኮ ሳጣራ ከሀገሩ ተወላጅ በፊትም ድሮም ታፈቅረው ነበረ። እኔ ኬት መጣች ሳልባል ሄኬ ድንገት አገባሁት። ገባክ? ያኔ እኔ ኤምፒሲ ሆነችኝ እሱን ቀርባ ለማየት ነበር ታፈቅረው ነበር አሉ። ግን አሳዘነችኝ የምር ይሄን ሁሉ አመት ስታፈቅረው እኔ ልክ ስፈታው ጠብቃ አይዞክ አይዞክ ብላ ገብታ እንትም ብላ፣ ግን እሷ አያፈቅራትም እኮ እሷ ስለምታፈቅረው እሱም ተስፋ ስለቆረጠ ነው እንጂ አሳዘነችኝ። የማያፈቅራትን ወንድም አቅፎ መተኛት ሶሳድ አረቀስኩላሷ ምን ያህል ጊዜ ነው አብራችሁ የኖራችሁት? አንቺ ከእሱ ጋር ከደምሴ ጋር እዚ ሀገር እያለው ሶስት አመት እዚ ሀገር እያለው አምስት አመት ስምንት ዓመት። ኦ ስምንት ዓመት አብራችሁ ኖራችሁ። አንቺን ይወድሻል፣ ግን ያፈቅርሻል። ለምን የተለየውሽ ነው የሚለው ምክንያቱ? እሱ እኮ አደለም የተለየን፣ አንቺ ነሽ ሴጣን ነው የለያየን ትዋደዱ ነበር? አዎ አባቴ፣ ምን እንዋደድ ነበረኛ በጣም እንዋደዳለን ድሮ ራሱ በጣም ለምንድን ነው? ትንንሽ ስህተቶች ትልቅ ሆነው በጣም የሚዋደዱ ሰዎችን ብር ነው የለያየን እኔ እና እሱን። ብር ሴጣን ሆነብን። እኔ እዚህ መጣሁ ብር ስልክለት፣ እሱ ብሩን አጠፋ። ብር ሴጣን አይደል ታዲያ? ከዘን ተጣላን። ተጣልተን እንዲህ እንዲቀስቀስ እያል እየዋለ ሲያድር እንትኑ ጸቡ፣ እየዋለ ሲያድር ጸብ። በነገራችን ላይ እየዋለ ካደረ ቁጥር እየተጠራቀመ በዛው ትለያያለክ። ከዛን እኔ አጠራቅሜ አጠራቅሜ ብሶቴን ማውራት ለሰው ሲጀምር ሰውም ተውኩት፣ በቃ ተለያየን። ቀስ እያል ለሰዎች በፍቅር መሀል ያለን ሚስጥር ነግሮ መፍትሄ ያመጠምኛል ብሎ መናገር የዓለማችን ትልቁ የስህተት መጀመሪያ ነው። አብዛኞቹ ከንፈር ከመምጠት ባሻገር ከጀርባ ጭራሽ መስመሮችን አስተው ሁሽ ነው የሚያደርጉት እንድትለያዩ። ይሄ ደግሞ የዓለም ባህሪ ነው። ያ ነገር ብዙ ጎርቶሻል ማለት ነው? አዎ ጎዳኝ። በቃ ተለያየን። እሱ ራሱ በባለፈው ምን አለ፣ እኔ አንቺን ያጣፉት አለ አህዱ ብለሽ አረብ ሀገር ሊሂድ ስቲ ያን ቀን ብከለክልሽ ኖሮ ባቴጂ ኖሮ ይሄን ሶስት ልጆች ኖሩ ነበር። ሰላማዊ ኖሮ ነበርናል። ያን ቀን ነው ያንችን ያጣፉሻል ዛሬ አይደለም። እና ለምን በችጋር ለብልበኛለው። ግን ጠንካራ ሰራተኛ አይደለም። እዚህ ባላችሁበት ሰዓት ቤቱን ለመሙላት ኖ አልነበረም፣ አልነበረም። የለም በእጅ ያዙት ወርቅ እንደመዳብ ይቆጠራል። መስሜ ጥጥ ነበር። እኔ ደግሞ እንትን እኔ ደግሞ በጣም እንትን ፈልግ ነበር። ከሁሉም በላይ እኔ ወደ አረብ ሀገር ለመሄድ ያሰብኩት በቴሌቪዥን ምክንያት ነው። ታውቃለህ፣ ጎረቤት የጄ ቴሌቪዥን ሳይ ያ ሰውዬ ባለቤቱ ማለት ነው ከሚስቱ ስር የቴሌቪዥኑ ሶኬት ትደበቀ እኔና ሚስቱ እንዳናይ ማለት ነው። የለም ለምን በየቀኑ ትመጣለች? ነው እኛ ቤት ዛራና ቻንድ ራይ ነበር። ከዛ እኔ ለምን አረብ ሀገር ሄጃል አልሰራም? አልኳ እኔ ቲቪ ለመግዛት አባቴ ሙት፣ ክርስቶስ ለቴሌቪዥን ብዬ ነው። ከዛ ሳይ ለልጄ ልጄ ራሱ ምን ያህል ልክ እንደኔ እሱ መንደር እየሄደ ሊደበር ነው እንዲያንስ ተው ግን ቴሌቪዥን ግዛልን። ከየት አባሽ ላንጣልሽ የሁሉ ብር አለ። እኔ ውሽ ጌጅ ግን አለ። ለምን አረብ ሀገር ሄጄ ቴሌቪዥን አልገዛም አልኩኝ። ከዛም በቃ እያዳሜ እዛ ኢትዮጵያ እያለሁ አንድ ሺህ ብር አበደሩኝ ስላቸው እምቢ የሚሉት ልክ ወደዚህ ልመጣ ስል ሰባት ሺህ ብር አበደሩኝ። ክርስቶስን ለምን ሄደ ትከፍላለች ነው ዝም ብለሽ ተቀይሰሽ በሰባት ሽ ገዝቶች ቴቪዮን እንትና ከደምሴ ጋር እንትና ትሉ ነው አላማችሁ ነው። ይ እንደዛ አልመጣልኝ። ማ አረ ልጅቷ ጠብቃ ነው የምገ አንሽጣ ስሎ አይንሽጣ ብሎ ሆጵ ብድግ አርጎ እና እንትን ይሄ ቦርጫሙን ሳይሆን ይሄ ታችው ትልቁ ቲቪ የለም ይሄ አሁኑ ሁሉም ቤት ያለው እዚህም አለ። እንደሱ አይነት ቴሌቪዥን ገዛና የቀረውን ብር አጠፋ። የቀረውን ብር አታጥፋ እያልኩት ለዘር ጤፍ ግዛ መሬት አለን እንድንዘራበት ማለት ነው። ለዘርጤፍ ጤፍ ግዛ፣ ስለሆብ ደምሴ ልብሱን ምኑን ምኑን ላይፍ ኢዝ ሾርት ብሎ ጋጭ አለበት። ሰይጣን በዛ ማህል ቤታችን ውስጥ ገባ እንዴ። ባጃጅ ሸጦ ቴሌቪዥን የሚገዛው በዛው ዋጋ ነው ወይስ ቀሪውን ብር አጠፋው ነው? ቀሪውን ብር አጠፋ እንጂ። ቀሪውን ብር አጠፋ። ያንን ሁሉ ብር አጠፋ በቃ ብር ነው። ግን አሁን ላይ ሆኜ ሳስበው በተለይ ኢትዮጵያ ከሄድኩ በኋላ ብር እንዴት እንደሚጠፋ አየሁት። ስር የለውም የኢትዮጵያ ብር። ግን ግን እኔ በሰዓቱ ደግሞ እንዴት እንደማመጣው ያንን ብር እኔ ነኝ የማውቀው። ቅጥል ነው ያልኩት። እንደምን ነው ማለት እንዴት አጠፋው? ኢትዮጵያ ሲመጣ ብር ይጠፋል ያልሽው ለምን? ለምን ኢትዮጵያ ሲሆን ብር እንዴት እንደምታወጣ አታውቅም። ትንሽ ብር ስታወጣ ብሩ በራሱ ይመዘዛል። ስር የለውም ዩ ሚ ለምሳሌ አሁን አንድ ሺህ ብዙ ነገር ትገዛበት አለክ። ኢትዮጵያ ግን አንድ ሺህ ብር ምንም አገዛበት። ቀስ እያለ ቀስ እያለ ቀስ እያለ ይጠፋል። በዛ ላይ ጓደኞች አሉ፣ ይበላል፣ ይጠጣል፣ ይጨፈራል፣ አለቀ። ስለዚያ እንደዛ ሆን እልካለሁ ተስፍሽዬ

ብልጥ ሞኝ በራሱ ይማራል አሉ። የኔ ቪዲዮ ሞኝ ብልጥ ግን በሰው ይማራል። ስለዚህ ተማሩበት። በእኔ ሕይወት እናንተ ተማሩ። ትዳርሽን አረብ አገር ከሄድሽ እመኝን ስትመለሺ ማንም አያፈርስልሽም። ከጎንሽ ያሉት በፊት ቤትሽ የሚመጡት ክርስቶስን ከጎንሽ ያሉት በፊት ቤትሽ የሚመጡት ናቸው። ቀስ ቀስ ቀስ ቀስ ያሉት ታረቁ። ታርቀናል እኮ ቤስት ፍሬንድ ነን፣ እናትና አባት ነን፣ ወንድሜ ነው። ግን ባልና ሚስት መሆን አንችልማ። እኔ ለራሴ ቃል የምገባው ነገር አለ እንዴ ከሌላ ወንድ ከሌላ ሲጋ ይተኛ ወንድ ከኔ ጋ ይተኛል። ሀቢባ አለልሽ። ልጅ አልወለዱም። ኧረ አልወለዱም። ተስፍሽን ከናን ካቴ ነው ከኔትወርክ ያወጣው ኔትወርኩ። ልጅ አልወለዱም። ጋይስ እንዴት ነው የሚወልዱት ልጅ? እግዚአብሔር እኮ ነው ልጅን የሚሰጠው። ታውቃላችሁ፣ እግዚአብሔር ደግሞ ዝም ብሎ ልጅን አይሰጥም። ለሚገባው ሰው ነው እንጂ እኮ አይሰጥም። ስለተጋባችሁ ብቻ ማንም ሰው አይወልድም። አሁን እሷ ለእሷ ልጅ እያወቀች ገብታ አይሰጣትም። ምታገባሽ አይተ ቴንኪዩ ባረች ጀራስ እንቻል። ለምንድን ነው የምታገባኝ? የሚያገባኝ መች አጣሁ እኔ። አንቺ ማግቢ ኧረ እኔ አላገባም። እኔ አይኔን አውጥቼ ፈጣሪው ይፍረድ ብዬ ልጄን አባት ለፈጣሪ አሳልፍ ያልሰጡት ማለት ፈጣሪ ይፈርዳል ግን ለፈጣሪ መስጠት አልፈልግም። ምንም ቢሆን የልጅ አባት ነው፣ በህይወት እንዲኖረልኝ ነው የምፈልገው። ምንም ክፋቱ ማየት አልፈልግም እንጂ አምላክ የበቀለ አምላክ ነው። የተበቀሉኝ ሁሉ ላይ ይበቀልልኛል። ተውኝ አቦ እኔ ምን አገባኝ። ርዛ እኔ ምን አገባኝ የሚመለከተኛ ጋይስታብት